ባለቤቴና እኔ በአንድ ላይ ነው የምንሰራው። እናም እህቴ በብድር ስም ብር ጠይቀው ላከላት። እሱም ተበድሮ ነበረ የላከላት ያንን ብድር እኔ ከፈልኩ። እንዳጋጣሚ ሆኖ እህቴም ልስጥህ ሳትለው እሱ ወደ አኺራ ሄደ። እናም ይሄ እንዴት ይታያል አብራሩልኝ የሚል ጥያቄ። ኒካህ ሳስር አባቴ ለማገባው ሰው ጓደኛው ነበረ ያወከለው። በአካል አይተዋወቁም። እናም ኒካሑ ታስሮ አብረን መኖር ጀመር። አሁን ስሰማ ኒካሑ ትክክል አይደለም፣ አባት በአካል የሚያውቀውን ሰው ነው ማወከል ያለበት ተባልኩ። እንዴት ይታያል ይሄ ነገር ያብራሩልኝ? የሚል ጥያቄ እኔ የምሰራው ሺዓ ቤት ነው። በራሴ ላይ ግን በአቂዳዬ ምንም ተጽዕኖ አያመጡብኝም እኔ የሰለፎችን መንገድ ነው የምከተለው። በሺዓ ቤት መስራቴ እንዴት ይታያል? ያወቅኩትን ያክል እየነገርኳቸው ነው። እነሱ ግን አውቀው የጠመሙ ናቸው። የተሳሳተ አቂዳ እንዳላቸው ስነግራቸው አይቀበሉኝም። የኛው ነው ትክክል ይላሉ። ያንቺ አቂዳ አልነካንብሽም፣ ለምን የኛን አቂዳ ተነኪብናለሽ? አርፈሽ ስራሽን ስሪ ይሉኛል። እኔም ዝም አልኳቸው። በእኔ ላይ ተጽዕኖ እስካላደረሱ ድረስ እነሱ ጋር ብሰራ ችግር አለው? መውጣቱ አደጋ እንዳይደርስብኝ እሰጋለሁና ያብራሩልኝ የሚል ጥያቄ። የእናቴ ወንድም የእኔ አጎት ለእኔም የጥቢ ወንድሜ ነው። ለእኔ ኒካህ ማሰር ይችላልን? የሚል ጥያቄ። እኔና ባለቤቴ በገንዘብ ተጣላን። ምክንያቱም ብር የምልከው በአባቴ አካውንት ስለነበረ ነው። በዚህም በጣም ተቆጣ። ቤተሰቦቼ ገንዘቤን አያጠፉብኝም

በራሴ ላይ ግን በአቂዳዬ ምንም ተጽዕኖ አያመጡብኝም። እኔ የሰልፎችን መንገድ ነው የምከተለው። በሺአ ቤት መስራቴ እንዴት ይታያል? ያወቅኩትን ያክል እየነገርኳቸው ነው። እነሱ ግን አውቀው የጠመሙ ናቸው። የተሳሳተ አቂዳ እንዳላቸው ስነግራቸው አይቀበሉኝም። የእኛው ነው ትክክል ይላሉ። ያንቺ አቂዳ አልነካንብሽም፣ ለምን የእኛን አቂዳ ተነኪብናለሽ? አርፈሽ ስራሽን ስሪ ይሉኛል። እኔም ዝም አልኳቸው። በእኔ ላይ ተጽዕኖ እስካላደረሱ ድረስ እነሱ ጋር ብሰራ ችግር አለው? መውጣቱ አደጋ እንዳያደርስብኝ እሰጋለሁ እና ያብራሩልኝ የሚል ጥያቄ። ጥያቄው ላይ እንደተባለው አቂዳ ላይ ዲን ላይ ጫናና ችግር እስካላስከተሉ ድረስ እዛ ቤት ሆነው የሚሰሩት ስራም እነሱም በወንጀላቸው በሽርካቸው በቢድአቸው ማገዝ ከሌለበት እዚያ ቤት ውስጥ ሥራ መስራቱ ችግር የለው። ነቢዩላህ ዩሱፍ ዓለይህ ሰላም በዘመናቸው ሙሽሪክና ካፍር የነበረ ባለስልጣን ጋር አብረው ሰርተዋል። ምንም አይነት ችግር ከሌለው እና አማራጭ ካለ የአላህ መልእክተኛ ባልደረቦች ሰሓቦች ከሚሰደቡበት ቤት ሽርክ ከሚሰሩ ሰዎች መራቁ የተሻለ ይሆናል። ሌላኛው ጥያቄ ከማህፀን የሚወጣው ነጭ ፈሳሽ አንዳንዴ በጣም በሚፈስበት ወቅት ፓንትን ቢነካብን ሶላት በምንሰግድበት ሰዓት ማውለቅ አለብን? የሚል ጥያቄ። ከስሜት ጋር ተያይዞ የማይወጣ በሽንት መውጫ መንገድ የማይወጣ ተፈጥሯዊ ከሴት ልጅ ማህፀን የሚወጣ ነጭ ፈሳሽ ራጅሑና፣ ትክክለኛው ነጃሳ አይደለም። የነካውን የሰውነት ክፍልም ይሁን ጨርቅን ማጠብ ግዴታ ይሆን። ሌላኛው ጥያቄ አንድ ሰው ጀናባ ላይ ሆኖ ቁርአንን በመያዝ በሞባይል እንዲሁም የሐፈቡትን መቅራት ይቻላል የሚል ጥያቄ። በጅምሁር አልዑለማ በብዙሃኑ የፍቅህ ሊቃውንት አስተያየት መሰረት ጀናባ ላይ ያለ ሰው ቁርአን መቅራት አይችልም። በቃሉ የሚሆን ቁርአን ይዞ አልያ ደግሞ በዘመናዊ ኮምፒውተርና ሞባይል መሰል ነገሮች እያየ ጀናባውን ሳይወርድ ቁርአን መቅራት አይችልም። ምክንያቱም ጀናባ ሊያስወግዱት የሚችሉ ቀለል ያለ ሀደት ነው እን የወሊድ ደም አይደለም የዋራባ ደም የወሊድ ደም ራሱን የቻለ የሚቆምበት የሚያበቃበት ጊዜ ስላለው ታጥቦ ወዱ አድርጎ እሱን ማስወገድ መቅራት ይቻላል አይባልም። ጀናባ ግን ከተከሰተ በኋላ በፈለጉት ጊዜ ማስወገድ የሚቻል ከመሆኑ አንፃር ጀናባ የሆነ ሰው ቁርአንን እያየ ሚሆን በቃሉ አልያ ደግሞ በሞባይልና መሰል ነገሮች መቅራት አይችል። ነገር ግን አፉን ሳያንቀሳቅስ በውስጡ በልቡ የቁርአን አንቀጾችን ቢቃኝ ችግር የለውም ተብሏል። ወከዛልክ እንደ ቁርአን ሳይሆን እንደ ዚክር የሚቀሩ የቁርአን አንቀጾችን ሱራዎችን ቢቀራም ችግር የለው። ለምሳሌ የማለዳ ዚክር ሲባል የሚቀሩ ሱራዎችን፣ እንቅልፍ ሲተኛ የሚቀሩ ሱራዎችን አንቀጾችን እንደ ዚክርና ዱዓ አስቦ ቢቀራ ችግር የለውም። ቁርአን ነው ብሎ እስካልነየተበት ድረስ በተሻለ ያክል ጀናባን ፈጥኖ ማውረድ ተወዳጅና ተመራጭ ከመሆኑ ጋር፣ ሌላኛው ጥያቄ፣ እኔ ሴት ልጅ ነኝ። ቤት ውስጥ ከአባቴ በጀማዓ ስንሰግድ ስህተት ተፈጠረ አንድ ረክዓ ተረሳ። እኔ ባጨበጭብም ምልክት ብሰጥም አልገባቸውም። እነሱ ሲያሰላምቱ አብሬ ማሰላመት እችላለሁ? አንድ ረክዓ ማጉደሉን እያወኩ ያብራሩልኝ የሚል ጥያቄ። ማጉደላቸውን በእርግጠኝነት እያወቁ ከነሱ ጋር ማሰላመት አይቻልም። እነሱም በምልክት ካልገባቸው ይሄኔ መናገር ይቻላል። የእነሱም ሶላት ጭምር በዚህ ስለሚበላሽ የሶላት መሰረትን አውቀውም ይሁን ሳያውቁ ረስተውም ይሁን እያስታወሱ ቢተው ሶላት ስለሚበላሽ ሶላት የሚያበላሽን ነገር እያደረገ አንድ ሰው ሱብሃነላህ ቢሉት፣ ለሴቶች ቢያጨበጭቡ ካልገባው ይነገረዋል። የግድ ከሆነ ለሶላት ዓላማ ከሶላት ጋር ግንኙነት ላለው ነገር ሶላት ውስጥ ሆኖ መናገር ችግር የለውም። ነብይ ሰለላሁ ሶላት እየሰገዱ አጉዶለው ሰግደው ማሰላመት ማይቻሉበት ቦታ ላይ ሲያሰላምቱ ዙል የደይን በሚል መጠሪያ የሚታወቅ ሰው ያረሱላላህ ሶላት አሳጥር ትብለህ ታዘህ ነው ወይስ ረስተህ ነው ባላቸው ጊዜ አልረሳሁምም አሳጥርም አልተባልኩም ብለው መልሰውለታል። እንግዲያውስ ረስተሃል ማለት ነው ሲላቸው ዙል የደይን እንደሚለው ነው እንዴ ብለው ሌሎችን ሰዎችን ጠይቀው አሁን ሲሏቸው ዞረው የቀረውን አሟልተው ከዛ በኋላ ሰጅደተ ሰህው አድርገዋል። ከዚህና መሰል ማስረጃዎች በመነሳት ሶላት ውስጥ ጥፋት ያጠፋ ያጎደለ የጨመረ አራተኛው ላይ መቀመስ ሲገባው ወደ አምስት የተነሳ ሶስተኛው ላይ መቀመስ ሲገባው ወደ አራት የተነሳ ወንዶች ሱብሃንአላህ ቢሉ፣ ሴቶች ከሆኑ ያሉት የመዳፋቸውን ያንዶ እጃቸውን የውስጥ መዳፍ ከሌላኛው እጃቸው የመዳፋቸው ጀርባ ላይ እየመቱ ድምጽ ቢያሰሙት አልሰማ ወይም አልረዳ ቢል ቁጭ ማለት ያለበት ቦታ ላይ ቁጭ በል ይባል። መቆም ያለበት ቦታ ላይ ቁጭ ቢል ምልክቱ ባይገባው ተነስቆም ይባላል። ለሶላቱ ጥቅም ስለሆነ ችግር የለው። ይሄን ማድረግ ነበረብሽ አንቺ። ሶላት ውስጥ ሆኖ ከሶላት ንግግሮች ውጪ ያለ ሌላ ንግግር መናገር ሶላት የሚያበላሸው እንደዚህ አይነት አስገዳጅ ሁኔታዎች ሳይገጥሙ ከተናገሩ ሶላት እንደሚያበላሸውም ብለው አውቀው ከተናገሩ። የሚያሰገድ ሰው ቀድሞ የማሰገድን የኢማምነትን ህግጋትና ስነ ስርዓቶችንም ማወቅ አለበት። ሰዎችን ቁርአንን ሸሪዓን ይበልጥ የሚያውቅ ሰው ያሰግድ ተብሏል። እውቀት የሌለው ሰው ማሰገድ የለበትም። ቦታው ላይ ካሰጋጁ ከአባት የተሻለ ሰው ባለመኖሩ ካሰገደ ሲያነቁት ሚነቃ መሆን አለበት። ሌላ ጊዜ እንዳይደገም መማር ይጠበቅበታል። ያን የተሰገደውን ሶላት አሰጋጁ ወንዶችም እነሱ እንደ ተሳሳቱ እያወቅሽ በጉደሎ በጉደለው ቁጥር ሶላትሽን በማሰላመተሽ አንቺም ጭምር ሶላቱን ቀባ ልታወጡ ይገባል ሌላኛው ጥያቄ ሶላት ስሰግድ ሰጅደ ተሳሁ ማድረግ ነበረብኝ አድርጌ ስጨርስ በስህተት እንደገና አተህያቱን ቀራሁ። ይህ ሶላት እንዴት ይታያል? ያብራሩልኝ የሚል ጥያቄ። ምንም ችግር የለውም። አልፎ ሁሉ የተወሰኑ ፉካሃዎች ሰጅደ ተሳሁ ካደረጉ በኋላ እንደገና ሌላ ተሸሁድ ያስፈልጋል የሚል አቋም ያላቸው ዑለሞችም አሉ። ይሄን እንኳ ማይቀበሉ ሌሎች ዑለሞች ስላሉ ይሄን ማድረጉን እንኳ ባያስቡ ሳይፈልጉ ከሴይድተሳሁ በኋላ ድጋሚ ተሸሁድ ቢቀሩ ሲያስታውሱ ማቋረጥና ማሰላመት። ተሸሁድ የሶላት ዚክር ነው፣ ሶላትን አይበላሽም። ሶላት ውስጥ የምናደርገው ነገር ነው። በመሰረቱ ሶላት ውስጥ የሚደረግን ክር ያለቦታው ያደረገ ሰው በዚህ ድርጊት ሶላት እንደማይበላሽ የፊቅህ ሊቃውንት ተናግረዋል። ስለዚህ እንዳስታወሱ አሰላምቶ ከሶላት መውጣት። ሌላኛው ጥያቄ የእናቴ ወንድም የኔ አጎት ለእኔም የጥቢ ወንድሜ ነው ለእኔ ኒካህ ማሰር ይችላልን የሚል ጥያቄ። በሁለቱም ቢኬድ ኒካህ ማሰር አይችልም። የእናት ወንድም ስለሆነም ኒካህ ማሰር አይችልም። በእናት በኩል ያሉ ማናቸውም ዘመዶች የእናት ልጅ እንኳ ቢሆን፣ ወከዘሊከ የእናት ወንድሟ የሴት ልጅ አጎት፣ የእናት አባቷ የሴት ልጅ አያት ኒካህ ማሰር አይችልም። ይህ ላይ የጥቢ ወንድምነት መጨመሩም ህጉን አይቀይረውም። የጥቢ ወንድም ኒካህ ማሰር አይችልም፣ በእናት በኩል መጀመሪያውንም ዝምድና ቢኖረውም ባይኖረውም የጡት መጣባት ዝምድና ልክ እንደ መዋለድ ነው ቢባልም ሁለት ነገሮች ላይ ግን በመዋለድ እንደሚገኝ ዝምድና አይሆንም ተብሏል። አንደኛ ኒካህ ማሰር ነው። ሁለተኛ ውርስ ነው። የጡት ወንድም፣ የጡት አጎት የሚባሉት እነዚህ ሁለት ነገሮች ላይ ዝምድና እንደሌላቸው ነው የሚቆጠረው። አንደኛ ማጋባት ላይ ኃላፊ ሆኖ ኒካህ ማሰር ላይ፣ ሁለተኛ መወራረስ ላይ ዝምድናቸው እንደ ስጋ ዝምድና አይሆንም። ስለዚህ የእናት ወንድም አጎትም በመሆኑ ይሁን የጡት ወንድም በመሆኑ አሊያ ደግሞ ሁለቱን አንድ ላይ ያጣመረ በመሆኑ ወልይ ሆኖ የሴት ልጅ ኃላፊ ሆኖ ኒካህ ሊያስራ አይችልም። የሴት ልጅ ኃላፊ ሆኖ ኒካህ ማሰር የሚችለው አባትና በአባት በኩል ያሉ ቅርብ ሸሪዓ ላይ የሚታወቁ የተወሰኑ ወንዶች ብቻ ናቸው። ሌላኛው ጥያቄ ባለቤቴና እኔ በአንድ ላይ ነው የምንሰራው። እናም እህቴ በብድር ስም ብር ጠይቀው ላከላት። እሱም ተበድሮ ነበረ የላከላት። ያንን ብድር እኔ ከፈልኩ እንዳጋጣሚ ሆኖ እህቴም ልስጥህ ሳትለው እሱ ወደ አኼራ ሄደ። እናም ይሄ እንዴት ይታያል አብራሩልኝ የሚል ጥያቄ ነው። አንቺ የከፈልሽው ባለቤትሽ ፈቅዶ እኛ እንክፈልላት ብሎ ተስማምቶ ከሆነ ምንም ችግር የለውም። አሊያ ደግሞ እኛ ከእሷ እንቀበላለን ክፈይላት ብሎ ከሆነ ለእናንተ መክፈል አለባት። እሱ ሳያውቅ ከሆነ የከፈልሽው ከራስሽ ንጹሕ ገንዘብ ከሆነ አሁንም ምንም ችግር የለውም። ከራስሽ ገንዘብ ሳይሆን ከምትሰሩበት ገንዘብ አንስተሽ ከሆነ የከፈልሽው ሁለታችሁም እንደፈለጋችሁ ወጪ የማድረግ ስምምነት ካላችሁ ችግር የለው። እንደፈለጋችሁ ለፈለጋችሁት ነገር ወጪ የማድረግ ስምምነት ከሌላችሁ እሱ ሳያውቅ መክፈልሽ ትክክል አይደለም። እሷ እንድትከፍል ማድረግና ለእናንተ ገቢ እንዲሆን መደረግ አለበት። አላሁመ ኢላ ከንግዱ ላይ ድርሻ ካለሽ፣ አልያ ደግሞ ባለቤትሽ ሲሞት የውርስ ድርሻ ካለሽ ከዛ ይታሰብ ከዛ ይቆረጥ በሚል ማስተካከል የምትፈልጊ ከሆነ። ችግር አይኖረው። ወይላ ገንዘቡ ላይ ንግዱ ላይ ራሱን የቻለ ድርሻ ሳይኖር ባል ሳይፈቅድ ተከፍሎ ዝም ማለቱ ትክክል አይሆን። ቢያንሱ እንኳ የተከፈለውን ገንዘብ የተወሰነው ለራሴ ሀላል በሆነ መንገድ ከሚገባኝ ገንዘብ ከሚገባኝ ገንዘብ እሸፍናለሁ፣ ከዛ ውስጥ የባለቤቴ ድርሻ ይሆናል የሚባለውን እህቴ እንድትከፍል አደርጋለሁ፣ ወይም ከቀሪ ከራሴ ገንዘብ እሸፍናለሁ ተብሎ ሊስተካከል ይገባዋል። በተለይ ከሞተ በኋላ የወራሾች ሐቅም ስለሚኖርበት ጥንቃቄ አድርጎ ማጥራትና ማስተካከል ያስፈልጋል። ሌላኛው ጥያቄ አንድ ሰው የሃይማኖት የንጽጽር ትምህርት ቢማር ለምሳሌ በእስልምናና በክርስትና መካከል ከሸሪያ አንጻር እንዴት ይታያል ቢያብራሩልኝ፣ ጀዛኩሙላህ ኸይር የሚል ጥያቄ ነው። ንጽጽሩን የሚማሩት የእስልምናን ሙሉነት ይበልጥ ለማወቅና ከእስላም ውጪ ያሉ ሃይማኖቶችን እምነቶችን ጉድለት ለሰዎች ለማስረዳት ከሆነ ችግር አይኖረው ቀድሞ እስልምናን በሚገባ ካወቁ በኋላ የኛ ግዴታ እስልምናን ማወቅና መከተን ከዛ ውጭ ያለው በጥቅሉ ስህተት እንደሆነ ካወቀን በቂ ነው። እስልምናን በሚገባ ሳንረዳ ወደ ንጽጽር ከሄደን ብዥታ ውስጥ ልንወድቅ እንችላል። በላጩን ትተን ተበላጭ በሆነው ጊዜያችንን ልናቃጠል እንችላል። ሁሉም ሰው እንደዚህ ነገር ውስጥ እንዲገባ አይመከርም። የእስልምናን ውበት ሙሉነት ስናውቅ ከዛ ውጭ ያለውን መንገድ በሙሉ ጉድለትና እንከኖችን ማወቅ እንችላለን። ብዙ ሰዎች ዘንድ የሚታየው ስህተት እስልምናን እንኳ በወጉ ሳይረዱ መጽሐፍ ቅዱስ እናነባለን፣ እናነጻጸራለን ያሉ የተለያዩ ብዥታዎች ውስጥ የሚወድቁ ሰዎች አሉ። አላህ በተከበረው ቃሉ ወዳንተ ያወረድነው ቁርአን አይበቃቸውም እንዴ ይበላ። ለራሳችን ለእውቀት ከሆነ ቁርአንና ሐዲት ውስጥ ያለው ይበቃል። ከዚህ በተጨማሪ ግን ሌሎች መልካም ሸሪዓ የሚደግፋቸው አላማዎች ኖረውን ከሆነ መሰረታዊ የዲን እውቀት ያለው ሰው ይህም ቢያደርግ እንዳስፈላጊነቱ የተወሰኑ ለዚህ የተመደቡ ሰዎች ለዚህ ራሳቸውን የሰጡ ስራቸው ያደረጉ ሰዎች ቢኖሩ ችግር አይኖረውም መልካምም ጥሩም ሊሆን ይችላል በዚህ መልኩ ተከሄዶ እንጂ የእስላምን ውበት ለሌሎች ማስረዳት ያሉበትን የኩፍር ጨለማ ማሳወቅ ማይቻል ከሆነ ነገር ግን ይህን የሚያደርግ ሰው ቀድሞ በቂ የእስልምና እውቀት ሊኖረው ይገባል ቁርአን አስተካክሎ መቅራት ማይችሉ ሰዎች ንዝዝር ብለው ገብተው የሚያቀላቅሉ ሰዎች አሉ ተሳስተው የሚያሳሱ ሰዎች አሉ ስለዚህ በመሰረቱ ስለዚህ በጥቅሉ? በመሰረቱ በእስልምና በቁርአን በሐዲስ መብጋጋት አለብን። አልፎ አልፎ እንዳስፈላጊነቱ መስፈርቱን ላሟላ ሰው ንጽጽር ቢማሩ እያነጻጸሩ ሌሎችን ቢያስተምሩ፣ መሰረቱን ዋናውን አስሉን ቁርአን ከማድረጋ ችግር ላይ ኖሮ ይችላል። መሰረቱን ቁርአን ካላደረገን መጽሐፍ ቅዱስም ላይ እንደዚህ ተብሏል ካለን መጽሐፍ ቅዱስ ውስጥ እኮ ሌላ ተቃራኒ በሆነ መልኩ ሌሎች አንቀጾችን በሚያዩበት ጊዜ የነሱን ሸርክ የሚደግፉ የተሰረዙ የተሳሳቱ ጥቅሶች ሊኖሩ አንቀጾች ሊኖሩ ስለሚችሉ መሰረቱ ቁርአን መሆን አለብን። ቁርአን ከወረደ በኋላ ሁሉም መጽሐፎች እንደተሰረዙ ከነቢይ መላክ በኋላ ብቸኛው አላህ ዘንድ ተቀባይነት ያለው ሃይማኖት እስልምና እንደሆነ ከማወቅና ከማሳወቅ፣ ሌላኛው ጥያቄ ኒካህ ሳሰር፣ አባቴ ለማገባው ሰው ጓደኛው ነበረ ያወከለው በአካል አይተዋወቁም። እናም ኒካሁ ታስሮ አብረን መኖር ጀመር። አሁን ስሰማ ኒካሁ ትክክል አይደለም፣ አባት በአካል የሚያውቀውን ሰው ነው ማወከል ያለበት ተባልኩ። እንዴት ይታያል ይሄ ነገር ያብራሩልኝ? የሚል ጥያቄ። በመሰረቱ ኒካህ የሚያስረው ህጋዊ የሴት ልጅ ኃላፊ መወከር ያለበት መስፈርቱን ያሟላን ሰው ሙስሊም የሆነ ታማኝ የሆነ የሚያውቀውን ሰው መሆን አለበት። ነገር ግን በጊዜው የማያውቀውን ሰው ወክሎ ኒካሁ ከታሰረ ውክልና ተሰቶት ኒካሁን ያሰረው አካል ሙስሊም ከሆነ ሶላት የሚሰግድ ሰው ከሆነ ጉዳዩ ሆኖ ያለፈ ነገር ከመሆኑ አንጻር ችግር የለም ኒካህቹ ትክክል። ይሄ ጥያቄ የተጠየቅ ያለው ኒካሑ ገና ሊታሰር ታስቦ ቢሆን ማይታወቅን ሰው ወኪል አድርጎ ማሰራ አይቻልም፣ ሌላ የሚታወቅ ሰው ፈልጉ ይባል። ሆኖ ግን ካለፈ በኋላ ሸሪዓችን አንዳንድ ነገሮች ከመሆናቸው በፊትና ሆነው ካለፉ በኋላ የሚሰጣቸው ብይኖች የሚለያዩበት ሁኔታ አለ። በዚህ ብቻ ኒካህቹ ትክክል አይደለም፣ አፍርሳችሁ እንደገና እሰሩ፣ በዚህ መልኩ የተወለዱ ልጆችም የሹብሃ ልጆች ናቸው አይባል። ዋናው ነገር ተወክሎ ኒካሁን ያሰራው አካል ሙስልም ነው፣ ሶላት ይሰግዳል፣ ትክክለኛ ሙስልም ነው የሚለው የሚታይ እነዚህ ነገሮች ከተሟሉ ኒካሃቸው ትክክል ነው። እንደ አዲስ ግን ንካህ የሚያስር ሰው ወኪል ሆኖ ንካህ የሚያስረው አካልና የሴት ልጅ ትክክለኛው ውክልና የሚሰጠው ወኪሏ የሚተዋወቁ መሆን አለባቸው ይባል። ሌላኛው ጥያቄ ጓደኛዬ የዛሬ 12 ዓመት አካባቢ ትዳር ነበራት። ካገባች ከአምስት ወር በኋላ አረገዘች። ነገር ግን ባለቤቷ በተላላፊ በሽታ ታመመ እናም ተለያዩ ተባሉ እሷ ወደ እናቷ ቤት ሄዳ ወለደች ከልጁ ጋር ግን ምንም አይገናኙም ነበር አልፈልገውም አለች እሱ ኒካህ አላወርድም ብሏት ኒካህ ሳያወርድ ብዙ አመታትን ቆዩ እሷ ወደ ውጪ ሄደች በመጨረሻም ሞተ ተባለች በዚህ አመት ሌላ ኒካህ ታሰረች በራሷ ጊዜ ማህር መልሳ ተመልሳ ተፈታች ለሞተው ባሏ ለቤተሰቦቹ ከፋራ ይኖርባታል ወይስ የእሱ ቤተሰብ ኒካህ ሊያወርዱላት ይችላሉ ያብራሩልኝ የሚል ጥያቄ ያገባቸው የመጀመሪያው ባለቤቷ ከሞተ በኋላና አራት ወር ከአስር ቀናት ካለፉ በኋላ ከሆነ ምንም ችግር የለው ኋላ ላይ ያገባቸው ባል መስፈርቱን አሟልቶ የሴት ልጅ ሀላፊዋ ባለበት ምስክሮች ባሉበት ከሆነ ኒካሁ የታሰረው ኒካቸው ትክክል ነው የቀድሞ ባሏ ሳይሞት በፊት አሊያ ደግሞ የዒዳዋን ሳጨርስ አራት ወርክ አስር ቀን ሳያልፍ በፊት ከሆነ ያገባችው ድርጊቷ ትክክል አይደል። የቀድሞ ባሏ በመሞቱ ብቻ ኒካሑ ይወርዳል። ቤተሰቦቹን ፍቱ ማለት ግዴታ አይሆን፣ ሚፈቱትም እነሱ አይደል። ጥያቄው በደንብ ግልጽ አይደል። ያገባችው የቀድሞ ባሏ ከሞተ በኋላ ነው ወይስ ከመሞቱ በፊት ነው? ብዙ ግልጽ አይደለም። ሞተ ተባለች በዚህ አመት ሌላ ኒካህ ታሰረች የሚል ነው ቃሉ። በዚህ አመት የሚለው ቤተኛ ዓመት ነው። ባሏ ከሞተ በኋላ ባሏ በሞተበት አመት ውስጥ ነው። ከአራት ወር ካሰር ቀን በኋላ ከሆነ ምንም ችግር የለው። ኒካህ ያሰረችው ግን የቀድሞ ባሏ በህይወት ያል ኒካሁን ሳይወርድላት በፊት ከሆነ ይሄ ስህተት ነው። ከእሱ ጋር እስከመጨረሻው ተደራድሮ ኒካህ ማውረድ፣ አላወርድም ካለም በሸሪያ ፍርድ ቤት ሄዶ ኒካህ ማስወርድ ይጠበቅባቸው ነበር። እዚህ ከመጨረሻው ከሁለተኛው ባሏ ጋር የተጋባችው ባሏ በህይወት እያለ ኒካህ ሳይወርድ በፊት ከሆነ ሁለተኛው ጋብቻዋ ኒካህዋ ትክክል አይደለም፣ እንደ አዲስ ኒካህ ማሰር ይጠበቅባታል። ያገባችው የቀድሞ ባለቤቷ ከሞተ በኋላ ከሆነ ከሞተ በኋላ እዳውን ጨርሳ ከሆነ ያገባችው ኒካሁ ትክክል በዚህ መልኩ ከሆነ ያገባችው ወንጀለኛም አይደለችም። የቀድሞ ባሏ በህይወት እያለ ከሆነ ያገባችው ወንጀለኛ ናት፣ ተውበት ማድረግ ይጠበቅባታል። ተውበትና ኢስቲግፋር ማድረግ ብቻ በቂ ነው። ሌላ እንደዚህ ታድርግ ተብሎ የተቀመጠ ራሱን የቻለ ቻለ ከፋራ የለም። ሌላኛው ጥያቄ እኔና ባለቤቴ በገንዘብ ተጣላን። ምክንያቱም ብር የምልከው በአባቴ አካውንት ስለነበረ ነው። በዚህም በጣም ተቆጣ። ቤተሰቦቼ ገንዘቤን አያጠፉብኝም ፍታኝ ስለው እምቢ አለኝ። ነገር ግን የሚሆንሽን ፈልገሽ አግቢ አለኝ። እሺ ፍታኝና አገባለሁ ስለው አምስት ሺ ሪያል ክፈይኛለኝ እሱ አግብቷል ከፈለግ ሽ ሙቺ አልፈታሽም አለኝ ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው ሴቶች ከማግባታቸው በፊት የሚያገቡትን ሰው ማንነት ረጋ ብለው በሚገባ ማጥናትና ማጣራት ይጠበቅባቸዋል ከሴቷ ይልቅ ገንዘቧ ንብረቷን ማግባት የሚፈልጉ ሰዎች የበዙበት ዘመን ላይ ደርሰናል ብር አላት ሀብት አላት ከተባለ ማንም ምንም ትሆን እሺ ብለው የሚያገቡ ብር የላትም ከተባለ ዲን አኽላቁን ካብ ይኖራት ወደ ኋላ የሚሉ ብዙ ሰዎች አሉ። መጀመሪያም ስናገባ ዲን አኽላቅ፣ ኢማን ያለውን ሰው መርጠን እንድናገባ ትዳር ሳይሆን ቀርቶ ደግሞ ለመፋታት የተገደዱ እንደሆነም በክብር በስነ ስርዓት ንካሃችን አውርደን ማንም ማንንም አዳ ሳያደርግ ሳይጎዳ እንዲለያዩ ነው ሸሪዓ የሚያዘው። ከቀደምቶች መሃል አንድ ዓለም አንድ ወላጅ ልጄ ለማን ልዳራት? ለምን አይነት ሰው ልስጣት ብሎ ሲጠይቃቸው አላህን ለሚፈራ ሰው ዳራት። ከወደዳት በፍቅር በክብር ያኖራታል፣ ካልወደዳት በሰላም በክብር ወዳንተ ይመልሳታል ብለውታል። ገንዘቧን ንብረቷን በእጃቸው እስኪያደርጉ ድረስ ማርና ቅቤ ሆነው የፈለጉትን ነገር ከእሷ ካገኙ በኋላ ቀጋና ጮቤ የሚሆኑ የሰው አውሬዎች በስተዋልዋለንበት ዘመን አላህ በተከበረው ቃሉ ወላ ተዘሩሃ ከል ሙዐለቀህ ብሏል። ሴት ልጅን ሰማይ ላይ እንደተንጠለጠለ ነገር አድርጋችኋት ተተውዋት። ወይም በስርዓቱ ያዟት በትዳር በክብር አኖሯት። ካልሆነ ደግሞ ፍትዋት በክብር በሰላም እንዳመጣችኋት በሰላም በክብር ሸኙዋት ብላ። ወይም አስተካክለው የማያኖሩ አሊያ ደግሞ ገንዘብ ካልተሰጠኝ አልፈታም ብለው ሚያሰቃዩ ወንዶች አላህን ሊፈሩ ይገባቻ። የምትሰሪው ገንዘብ የኔ ነው፣ ለእኔ ነው ገቢ የምታደርጊው ብሎ መጀመሪያ ኒካህ ሳይታሰር በፊት ወይም ሲታሰር ቃል እስካላስገባ ድረስ ገንዘብሽን ወደ አባትሽ ላኪ ብሎ መጣላት መጠየቅ አይገባው። ሴት ልጅ ራሷ ሰርታ ያገኘችው ገንዘብ የራሷ ነው። ባለቤቷ በገንዘብሽ እንደፈለግሽ አታድርጊ ብሎ ሊቆጣ ሊጣላ አይገባው። ሞኝ ከሆነች ከልክ ያለፈ ሞኝነት ኖሮባት የገንዘብ አያያዝ ማትችል ከሆነ የገንዘብ አያያዟ፣ ወጪ አደራረጓ መቶ መቶ ስህተት ነው ሚያስብል አይነት አካሄድ የምትሄድ ከሆነ ይሄኔ ችግር የለው መቆጣጠር መቆጣት መጠየቅ ይችላል። እዚህ ደረጃ ያደረሰ ሞኝነት ከሌለባት ገንዘቧን ከፈለገች አባት ዋጋ ከፈለገች ወንድም ዋጋ ማስቀመጥ ትችላለች። በዚህ ብቻ የሚጣላ ከሆነ ትዳሩን ሳይሆን ገንዘቧን ነውና የሚፈልገው። በማያጣላው ከተጣላ ችግሩን አስተካክሎ አብሮ ለመቀጠል ፈቃደኛ ካልሆነ፣ ተመክሮ ማይስተካከል ከሆነ እንዲህ አይነቱን ሰው ፍቺ መጠየቅ ችግር የለው። ቢበዛ በዛ ለሱ የሚገባው ኒካህ ስታስሩ ያወጣው የማህርና መሰል ወጪ ብቻ ነው። ይሄ አምስቱ ሺህ ብር ያኔ ያወጣው ወጪ ከሆነ ችግር አይኖረው ይሄም ሙሉ በሙሉ ይገባዋል ማለት ላይሆን ይችላል ምክንያቱም ትዳሩ እንዲፈርስ እንዲፋቱ ሰበብ የሆነ እሱ ነው የማይገባውን ነገር በመጠየቅ ሁሉን ነገር አሟልቶላት በሰላም መኖር እየቻለች በጥጋብ በእንቢባይነት በማይገባና በማይመስል ነገር ፈታኝ ካለች ነው ሴት ልጅ ማህሩንና ያወጣውን ወጪ ትመልስለት የሚባል በሷ በኩል ትዳሩ እንዲፈርስ ምክንያት የሚባል ነገር ሳይኖር ትዳር እንዲፈርስ ሰበብ የሆነ እሱ ከሆነ ምንም አይገባው አልፈታም ካለ በቤተሰብ በሽምግልና ጉዳዩ ታይቶ ኒካህ እንዲያወርድ ቤተሰብ ጫና ያደርግበታል ይሄ የማይሳካ ከሆነ ሴት ልጅ ራሷ ሸሪያ ፍርድ ቤት በመቅረብ አልያ ደግሞ ወላጇን ወንድም መጎቶቿን አናግራ ሸሪያ ፍርድ ቤት ሄዳችሁ ኒካሄን አስወርዱልኝ ብላ ኒካህ ማስወረድ ይቻላል ሁሉም የሰው ልጅ ነገ አላህ ፊት ቆሞ መጠየቁ በጥፋቱ መያዝ መቀጣቱ የማይቀር ከመሆኑ አንፃር ባልና ሚስት አላህን ሊፈሩ እርሰ በርስ ከመበዳደል ጥንቃቄ ሊያደርጉ ይገባል